የረዳን የመራን የጠበቀን የከለለን እግዚአብሔር አምላክ ስሙ ይመስገን። እግዚአብሔር በቃሉ ስለሚናገር በእኛ ላይ ደግሞ ለምናምን በዘመናችን ላለን ለሁላችን፣ ሁላችን ደግሞ እግዚአብሔር የነገሮቻችን ባለቤትና ምንጭ የበላይ አድርገን ለምንቆጥ ይሄ የሰማነው እግዚአብሔር ቃል ምናልባት የሕይወታችን ክልል የሚቃኝና አቅጣጫን የሚጠቁም ነው። የእኛ ማንነት መሰራት ባለበት አቅጣጫ ላይ እንዲሰራ የሚያደርግ ነው። አንዳንድ ሰዎች ለመከራ ይሰልያሉ። አንዳንድ ሰዎች በሰዎች ላይ መጥፎ ነገር እንዲከሰትና እንዲመጣም ይሰልያሉ። አንዳንድ ሰዎች ደግሞ ለማይሰማው ለበዓል አምላክ ይሰልያሉ። ነገር ግን ይሄ የበዓል አምላክ የሚሰማ አምላክ አይደለም። መጽሐፍ ቅዱስ ሲናገርን ይላል የአሕዛብ ጣዖቶች የብር የብርና የወርቅ አይናላቸው አያዩ አፍንጫላቸው አያሸቱም። ጆሮ አላቸው አይሰሙም። እነዚህን ጣዖቶች የሚያመልኩ ሰዎች ተመሳሳይ አይነት ህይወት አላቸው ብሎ ይናገራል። ነገር ግን እኔና እናንተ የምናመልከው አምላክ እንግዲህ የሚሰማ ነው የሚመልስ አምላክ ነው፣ ስሙ ይመስገን። እንግዲህ ይህንን አስደናቂ አምላክ ነው የምናመልከው። እግዚአብሔር አምላካችን ለዚህ ለተቀደሰ ሰዓት ስላደረሰን በድጋሜ ስሙ ይመስገን። መጽሐፍ ቅዱስ ሲናገር ምን ይላል? ከአማልክት መካከል እንደ እግዚአብሔር ያለ ማን ነው በምስጋና የተፈራ ድንቅን የሚያደርግ በቅድስና የከበረ እንደ እግዚአብሔር ያለ ማን ነው? እግዚአብሔርን ቃል እንዲያብራልንና ወይም ደግሞ የሰማነውን ቃል መኖር እንድንችል ዛሬ ልባችንን እንድንከፍትና ወደ እግዚአብሔር እንድንቀርብ እንጋበዛለን። ስለዚህ ይሄንን ቃል ደግሞ የምንለምደው ነገር አይደለም። የእግዚአብሔር ቃል የሚለመድ አይደለም። ዛሬ ተነቦ ነገ ተነቦ የምትለምዱት አይነት ህይወት አይደለም። ምክንያቱም ምንድን ነው ሰዎች በለመዱት ሰዓት ልክ እንደ ኃጢአት ባለው ኃጢአትም ደጋግመን ስንሰራ ኃጢአት የሠራን አይመስለንማ ወደ ጽድቅ የወሰን ኖርማል ነገር ምንም ምንም ችግር የሌለው ነገር የሚመስለን ስለሚመስል ነው። ነገር ግን መጽሐፍ ቅዱስ ሲናገር ምን ይላል? ኃጢአትን እያደረጉ የሚሰልዩ ሰዎች ኃጢአትን ያደርጋሉ እንጂ ምሕረትን አያገኙ። ስለዚህ ይሄ እግዚአብሔር ግን የምህረት አምላክ ነው ማለት ነው። ስለዚህ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል ዳዊት ሲናገር፣ ሁልጊዜ ፈልጉ ትጸኑም አላችሁ። እግዚአብሔርን ስፈልጉ ትቆም አላችሁ። እግዚአብሔርን ስታገኙ፣ እግዚአብሔርን በውስጣችሁ ስታቆሙ፣ እግዚአብሔር በእናንተ ውስጥ መስራት እንደሚችል ነው። ስለዚህ እንኳን ለዚች ትልቅ ቀን ለሆሳዕና ሰንበት እግዚአብሔር አምላካችን ሁላችንንም በህይወት ሳንጎድን በሰላምና በጤና ጠብቆ ስላደረሰን እስቲ አሁንም በድጋሜ ለእግዚአብሔር ክብር እንሰጣለን። አመቱን ሙሉ አለ የቆየ ነው አያንሰው ለእግዚአብሔር ሆሳና ማለት ምን ማለት ነው? ዛሬ የምናከብረው ሆሳና የዕብራይስጥ ቃል ሲሆን ትርጉሙም እባክህ አድን የሚል ቃል ይሰጣል። ወይም ደግሞ አሁን ባርከን የሚለውን ቃል ይሰጣል። በዚህ ይሁን እንግዲህ በታላቅ ክብር ወደ ኢየሩሳሌም መግባቱን የሚያሳስበን የሆሳዕና በዓልን ለማክበር በዚህ በቅዱስ ሚካኤል ቁምስና ሁላችንም ተሰብስበናል። ጌታ ይመጣል ወይም ደግሞ የሚመጣው ጌታ አላማው ምንድን ነው ካልን ከዳር የሚያደርስበትን ተላልፎ መሰጠቱ፣ መሰቃየቱ፣ መሞቱን ወይም ደግሞ ከዚያም ከሞት ከተነሳ በኋላ የደህንነት ታሪካችን የሚለወጥበት ሂደትና መንገድ ላይ ነው ማለት ነው። ስለዚህ ወደ ቅድስተ ኢየሩሳሌም ጌታ በታላቅ ክብር ይገባል። በዚህ በዓለ ሆሳዕና ዕለት በእግዚአብሔር ስም የሚመጣ ንጉሥ የተባረከ ነው፣ ሰላም በሰማይ በአርያም በእግዚአብሔር ዘንድ ይሁን የምንልበት ኢየሱስ ክርስቶስ ንጉሥ ሆኖ ሳለ ራሱ ዝቅ አድርጎ በአህያይቱ ውርንጭላ ተቀምጦ ወደ ኢየሩሳሌም የሚገባ እንዲሁም ይህ በዓል ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ በኋላ እኛንና እግዚአብሔርን ያሳረቀበት መንገድ፣ የህማሙን ታላቅነት የምንፈጽምበት፣ በህማሙ የምንድንልበት ይሄንን በዓለ ሆሳዕናን እናከብራለን። እስቲ ኢየሱስ በታላቅ ክብር ወደ ኢየሩሳሌም ገባ የሚለው የሉቃስ ወንጌል ምዕራፍ 19 ደግሞ እንዲህ ወንጌላዊ ሉቃስ ሲጽፍ ኢየሱስ ወደ ሰማይ በሚወጣበት ጊዜ በተቃረበ ቀን ይላል ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ፣ በማለት የጀመረውን የኢየሩሳሌምን ጉዞ ያሳየናል። ወደ ማገባደጃው እንደደረሰ ማለት ነው። በጉዞ ላይ ጌታችን የሱስ ክርስቶስ ሲመጣ ዝም ብሎ የመጣ ነገር አይደለም። ነገር ግን ነው ደቀ መዛሙርቱን ሲያስተምር፣ ሲፈውስና ሲያንጻቸው፣ በተጨማሪም ኢየሩሳሌም ስለሚጠብቀው መከራና ችግር በተለያየ መንገድ ሲያስተምራቸው የነበረ እንዲሁም ለመጨረሻ ፍርድ ተመልሶ ሲመጣ እንደሚመጣና በተለያየ መንገድ ተዘጋጅተው እንዲጠብቁት እንግዲህ ማስጠንቀቂያ ሲሰጥ፣ በአጠቃላይ ከሰማርያ የጀመረው ይሄ ረጅሙ ጉዞ አሁን ምን ሊያደርግ ነው? ኢየሩሳሌም ላይ ሊጠናቀቅ ነው ማለት ነው። ሊያበቃ ነው ማለት ነው። ብዙዎች ኢየሱስ እንዳይነግስ ቢፈልጉም ኢየሱስ ነገር ግን ንጉሥ ሆኖ በዓለም በታላቅ ክብር ወደ ኢየሩሳሌም ይገባል። በእግዚአብሔር ስም የሚመጣ የተባረከ ነው ተብሎ ሊዘመር ማለት ነው ይመጣል ተብሎ በትንቢት የተነገረው ቃል ፍፃሜውን ሊያገኝ በትንቢተ ምልኪያስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል መንገዴን ያዘጋጅ ዘንድ መልእክተኛዬ አስቀድሜ ልካለሁ፣ ከዚህ በኋላ ይመጣል ብላችሁ የምትጠብቁት ጌታ ወደ ቤተ መቅደሱ በፍጥነት ይመጣል ይልና መጨረሻ ላይ ለማየት የምትናፍቁት መልእክተኛ መጥቶ ቃል ኪዳኔን ከሕዝቡ ጋር ያውጃል ወይም ደግሞ ከሕዝብ ጋር ያደርጋል ብሎ ይናገራል። ስለዚህ ኢየሱስ በደብረ ዘይት ተራራ ጠገብ ወደሚገኘው ወደ ቤተፋጌና ወደ ቢታንያ ይሄዳል ደረሰ። ቤተፋጌና ቢታንያ ምናልባት ከኢየሩሳሌም በስተ ምስራቅ በኩል ርቀው የሚገኙ ኮረብታማ አነስ ያሉ መንደሮች ናቸው። ቤተፋቄ ማለት ምናልባት የበለስ ቤት ተብሎ ይጠራል፣ እና ቢታንያ ደግሞ የእናናንያ ቤት፣ የድቦች ቤት፣ የምንጮች ቤት፣ የጀልባዎች ቤት ተብሎ ይተረጎማል። እንግዲህ ቢታንያ ከኢየሩሳሌም በስተምስራቅ በኩል የሚገኝ የማርታና የማርያም እንዲሁም የአላዛር መንደር ነው። ጌታችን ኢየሱስ ክርስቶስ በዚች ምድር ላይ ማድረግ የነበረበትን ስራውን ፈጽጎ ያረገው ከዚች ከቢታንያ ነው ማለት ነው እሱ የሄደው። በዮሐንስ በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ምን ይላል? ከዚህ በኋላ ኢየሱስ እነርሱን ከኢየሩሳሌም ከተማ አውጥቶ እስከ ቢታንያ ወሰዳቸው። በዚያም እጆቹን ዘርግቶ ባረካቸው። እነርሱ ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ አይለዩም ነበር። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በተነበበልን ወንጌል ክፍል ሁለት ገጸ ባህሪያትን አንስቼ መናገር እወዳለሁ። ምናልባት የመጀመሪያው ገጸ ባህሪ የውርንጭላው ባለቤት ነው። ሁለተኛው ገጸ ባህሪ ደግሞ ኢየሱስ የሚፈልጋት ውርንጭላ ወይም ደግሞ ከኢየሱስ ጋር ምን አይነት ግንኙነት ያላትን ውርንጭላ ነው ያለን። ስለዚህ በዛሬ ወንጌል ውስጥ ያልተጠቀሰው የውርንጭላው ባለቤት የሰራው ስራ ምንድን ነው? አሁን ደግነቱንና መስጠቱን የምናነሳበት ጊዜ ነው። ምናልባት እንደዚህ በገነነ ክብር የአህያ ውርንጭላውን ባይሰጥ ኖሮ በክብር ባይገባም መግባቱ አይቀርም። ነገር ግን የዚህን ሰው ደግነትም ጭምር ማንሳት ግዴታ ይለናል። እንግዲህ ይህ በጎ ፈቃደኛና ጀግና ሰው ውርንጭላዋን በመስጠት በታላቅ ክብር ኢየሩሳሌም ጌታችን የሱስ ክርስቶስ እንዲገባ የፈቀደ መልካም ሰው። ዛሬ በሀገራችን እንዳለው ሁሉ በዚያን ዘመን የአህያ ወይም ደግሞ የውርንጭላ ጥቅም ብዙ እንደነበረ ሁላችንም እናውቃለን። ነገር ግን ምንድን ነው ከዛሬው መኪና ከምንለው ማሽን ያላነሰ ዘርፈ ብዙ ጥቅም የነበረው ነበር አህያ። ሰዎች ገጠር ላይ በተለይ በደንብ የትራንስፖርት የሚሆን የተለያዩ ማጓጓዣ ይጠቀሙበት እንደነበረ እናያለን። ጌታችን ኢየሱስ ክርስቶስ ግን የተቀመጠባት ውርንጭላ ምን ነው ማንም ያልተቀመጠባት። ምናልባት ማንም ያልተቀመጠባት ስንል ዜሮ ዜሮ መኪና ታውቃላችኋል። እስቲ ደዛ አድርጋችሁ ስሙት። እንግዲህ ይቺን ውርንጭላ በፍቃደኝነት ለኢየሱስ የሰጠው ሰው እንዴት የተባረከ ነው ስንል ትልቅነትና ውለቱ እምነቱን በተግባር ያሳየበትን ሰንበት እናከብራለን። ዛሬ የኔና የእናንተ ደግነት ደግሞ ምን ያህል እንደሆነ የምመዝንበት ጊዜ ነው። ምክንያቱም ምንድን ነው ይሄ ሰው ካለው ሰጥቷል አደለ ከእኔና ከእናንተ የሚጠበቀው ውስጥ ምንድን ነው የሚለውን ቆም ብለን እንድናስብ። ምን ያህልስ የዚህን ሰው ያህል ልንከተል ችለናል? ክርስቶስን ክርስቶስ እንዲከብር ከፍ እንዲህ በሰዎች ሕይወት ውስጥ እንዲያበራ እኔና እናንተ የሰራነው መልካም ነገሮች ምን አለ? እንደዚህ እንደ አህያው ባለቤት እግዚአብሔር አምላካችን የደህንነቱ ስራ ከዳር እንዲደርስና እኔና እናንተ የተወጣነው ኃላፊነት ምንድን ነው የሚለውን ራሳችንን እንጠይቅ እንጋበዛለን። ሌሎች እንግዲህ በመልካም ቢሆን በኢየሱስ ክርስቶስ የሚገለጥባቸው ድሆችና ችግሮች ችግረኞችን እንድናስታውስ ይረዳናል። ምክንያቱም በመልካም ተግባር ኢየሱስ የመጣበትን ዓላማ ከዳር እንዲያደርስ እንዲያሳካ የእያንዳንዳችን የቤት ስራ ነው ማለት ነው። ስለዚህ ይሄ የመጀመሪያው አንደኛው ገጸ ባህሪ ነው። ሁለተኛው ገጸ ባህሪ ደግሞ ጌታ የሚፈልጋት ውርንጭላ ማነች? በሁለተኛ ደረጃ የውርንጭላዋን ታሪክ ስንመለከት ወንጌሉ እንደዚህ ይለናል ሲናገር። በሉቃስ ወንጌል ላይ ኢየሱስ ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላካቸው። የላካቸው በፊታቸው ወዳለችው ከተማ ሄደው እንዲያመጡ፣ እዚያም በደረሳችሁ ጊዜ ማንም ያልተቀመጠበት ውርንጭላ ለፈታችሁ አምጡ። ጌታችን ኢየሱስ ክርስቶስ ገና ወዳልደረሰበት መንገድ ወዳላየው፣ ደቀ መዛሙርቱም ወዳልደረሱበት መንገድ ማለት። ይሄ የሚያሳየ ምንድን ነው? ማንም ሰው እንግዲህ መለኮታዊ የሆነውን ባህሪውን አልተረዳም ማለት ነው። በዛ ሰዓት የነበሩት ደቀ መዛሙርቱም ሊረዱ አልነበረም። ቅድም እንደነገርኳችሁ ጌታችን ኢየሱስ ክርስቶስ በጉዞ ላይ በነበረበት ሰዓት የፈጸማቸውን ብዙ ተአምራቶች፣ እና ብዙ ነገሮች ተከስተው ብዙ ነገሮች ሽባዎችን ሲፈውስ ነበረ፣ አንካሳዎችን ሲፈውስ ነበረ ሌሎች ሌሎች ተአምራቶችን ሲያደርግ የነበረ ነገር ግን ከእሱ ጋር የተጓዙ ሰዎች ጌታ ሲልካቸው እንኳን ገና አላመኑ ነበር። ስለዚህ ይቺ ውርንጭላ ማንም ሰው ያልተቀመጠባት ስትሆን ለጌታ ክብር ለክርስቶስ የተዘጋጀች በምንም ነገር ያልረከሰችና የተቀደሰች መሆኗን የሚያሳይ ነው። በብሉይ ኪዳን ዘመን እንደዚሁ በተለያዩ እንስሳቶች ላይ እንግዲህ ያልተጫነባቸው ወይ ደግሞ ማንም ያልጠቀመባቸው እንደሚጠቀሙና ለምሳሌ በኦሪት ዘጸአት ምዕራፍ አንድ ላይ ቅርብ ሆና የምትገኝ ከተማ ይላል። መሪዎች ለስራ ያልደረሰች በጫንቋም ላይ ቀንበር ያልተጫነባት ጊደር ያዘጋጁ። በአንደኛ ሳሙኤል ምዕራፍ አንድ ቁጥር ሰባት ላይ ደግሞ የቃል ኪዳን ታቦቱ ተማርኮ ተወስዶ ከነበረበት ከፍልስጤማውያን መንደር ሲመልሱት አዲስ ሰረገላና ቀንበር ያልተጫነባቸው ሁለት ላሞችን አዘጋጁ ይላል። የእግዚአብሔር የቃል ኪዳን ታቦት በሰረገላው ላይ አኑረው ወደ እስራኤላውያን መንደር መለሱት። እንግዲህ አዲስ ሰረገላና ቀንበር ያልተጫነባቸው ሰዎች ይሄን የቃል ኪዳን ታቦት ተሸክመው ወደ ትክክለኛው መኖሪያ ወደ ኢየሩሳሌም እንደወሰዱት ሁሉ ማንም ያልተቀመጠባት ውርንጭላ የአዲስ ኪዳን ታቦት የሆነውን ኢየሱስን ተሸክማ ወደ ኢየሩሳሌም ትገባለች። ስለዚህ ኢየሩሳሌም ምንድን ነው ካልን የመስቀል ቦታ ነው። ጌታችን ስቃዩና መከራውን የሚጀምርበት ቦታ ነው። ደሙን አፍስሶ የማዳን ስራውን ወደ ፍጻሜ የሚያደርስበት ቦታ ነው ማለት ነው። ሌላው ደግሞ ፈታችሁ አምጡ ሲል ሲናገር ኢየሱስ ክርስቶስ ስለ ፈጣሪነቱ የፍጥረት ባለቤት መሆኑን የሚያሳይና የሚያመለክት ነው። የሁሉ ፍጥረት ባለቤት ሰዎች የፍጥረቱ ባለቤት ባልሆኑት በሰዎች እጅ የታሰረችውና የተያዘችውን መፍታት እንደሚችል ለማሳየትም ጭምር ነው። ይህንን ባህል ስናከብር ልናስተውል ከሚገባን ነገሮች ውስጥ የዚህ በዓል ትልቅ ሚስጥራዊ መገለጥ የሆነችው ውርንጭለዋል አሁንም ልንዘነጋ ይገባል። ዛሬ ሁላችንም ልንሆን ከምንሻው ነገር ውስጥ አንዱና ዋነኛው ነገር ምንድን ነው? ልክ እንደዚች ውርንጭላ ለክርስቶስ ምን የሆነ የቀረበ ለክርስቶስ ከክርስቶስ ጋር አካሄዳችንን ጉዟችንን ያሳመርን ይቺ ውርንጭላ የተናቀች ነበረች። ነገር ግን ምንድን ነው በጌታ የከበረች ነች። የደከመች ነች፣ ግን በጌታ የበረታች ነበረች። የታሰረች በጌታ የተፈታች፣ የተጣለች ግን በጌታ የተወለደችና ታሪኳ ሙሉ ለሙሉ የተለወጠ ውርንጭላ ነች። እኛም እንደ ውርንጭልዋ የእኛ ክብር፣ የእኛ መዳን፣ የእኛ አንድነት፣ የእኛ ከፍታ፣ የእኛ ታሪክ፣ የእኛ ደህንነት የሚመነጨው ለመከራ ራሱን አሳልፎ ለመስጠት ወደ ኢየሩሳሌም ከሚገባው ከክርስቶስ ነው የሚመነጨው። ስለዚህ ይሄንን እንድናስብ እንረዳለን። ስለዚህ የኢየሱስ ውርንጭላ መሆን እንዴት ይቻላል? እንዴትስ መታደል ነው! ውርንጭልዋ እንግዲህ እድሜዋን በሙሉ ካለምንም ምስጋና የሰራች ነች። በትትና ያገለገለች እኛን ምን ታስተምረናለች ካለን ከእርሷ ትትና እንማራለን። ትግስትን፣ ታጋሽነትን፣ ታታሪነትን እንማራለን። ይቺ ጌታን የተሸከመችው ውርንጭላ በዚህ በህማማቱ ሳምንት ትርጉም ባለው ሁኔታ በመመላለስ እኔና እናንተ አጫ ልታሳይ ትፈልጋለች። ስለዚህ እግዚአብሔር ሁሌም ታማኝ የሆነ አምላክ ነው። ይዋሽ ዘንድ እግዚአብሔር ምናለም ሰው አይደለም። ስለዚህ ወዳችሁ ቢክደን በሰዎች ብንከዳ፣ በሽተኛ ተብዬ ወይም ደግሞ ተብለሽ ብትቀሪ ከማህበረሰብ ብትለይና ብትገለይ፣ የማይረሳ አምላክ ስላለ ይሄንን እግዚአብሔር ሁሌ የሚያስታውስ ነው። ያንተ ነገር ያንቺ ነገር አበቃ ተብሎ ደግሞ በሰዎች አፍ ብትታወቁና በእሱና በእናንተ መካከል ያለው ነገር የሚቋረጥ ነገር አለ። ምን ስላደረግ እግዚአብሔርን ስንይዝ። ስለዚህ የምታምኑት ከሆነ በህይወታችሁ ከሚደርሰው ከማንኛውም አደጋና ሁኔታ ይሄ እግዚአብሔር ያስመልጣል። ስሙ ይባረግ። ስለዚህ ልክ እንደ ውርንጭሏ መፈታታችን የሚመነጨው ከኢየሱስ ነው። ብዙ ጊዜ በብዙ ነገሮች እኔና እናንተ ታስረን እንገኛለን። በብዙ ጭንቀት፣ በህመም፣ በመከራ፣ በፈተና፣ ተስፋ በመቁረጥ ታስረን እንገኛለን። ይቅርታ መንፈስ፣ የንስሐ ቦታ ታስረን ይሆናል በሰይጣን ቀንበር ስር ወድቀን በስር የማቀቅንም ጭምር ይሆናል። በእምነት ፍቅር፣ ተስፋና ሰላም እጦት፣ ምናልባት በጨለማ ታስረን ይሆናል። በሱስ እግዚአብሔርን በማይመስልና የእርሱን ክብር በማይገለበትበት ነገሮች ሁሉ ታስረን ይሆናል። እንደ ውርንጭላዋ ነፃነት አግኝተን ግን ከኢየሱስ ጋር ልክ እንደ ውርንጭላ ወደ ኢየሩሳሌም እንድንገባ እኔና እናንተም ዛሬ እንጋበዛለን። ነገር ግን ምንድን ነው ከታሰርንበት ካልተፈታል መግባት አንችልም ወደ ኢየሩሳሌም። ምክንያቱም ከታሰርን በሙላት ማገልገል መስጠት ስለማንችል የከበደን ሸክም ስለሚጫነን ማለት ነው። ስለዚህ ሸክማችን ከብዶናል፣ ያንን ሸክም በክርስቶስ አማካኝነት እንድናወርድ እንጋበዛለን። የውርንጭሏዋ ክብር የሚመጣው ከኢየሱስ ነው ብያችኋለሁ። የእኔና የእናንተስ ክብር ከየት ነው የሚመጣው? ምናልባት ከሀብት ከእውቀታችን፣ ከንብረታችን፣ ከዝናችን የሆን የመጣው? ውርንጭሏዋ ግን ያገኘችው ምንድን ነው? ክርስቶስን በሙላት በመያዝና በመሸከም ከዛ ተቀዳጀች ማለት ነው። እኔና እናንተ ግን የእግዚአብሔር ክብር የምናየው ነፃ ስንኖርና በእግዚአብሔር እምነት ሲኖረን ነው። ስለዚህ ታዲያ በእኛ ውስጥ እንዳይነግስ ሆሳዕና ለዳዊት ምስጋና ብለን እንዳንዘምር የታሰርንበት አንድ ነገር አለ። ዛሬ የምንጋበዘው ያንን እንድንፈታ ነው። በብዙ መንገዶች በብዙ ችግሮች እኔና እናንተ ታስረናል ማለት ነው። በከፍታ ላይ ከኢየሱስ ጋር መቆየት እንዳንችል ህዝብ ሲያሸበሽብ፣ ሰው የዘንባባ ዝንጣፊ ልብሶቻቸውን ሳይቀር ለኢየሱስ እያነጠፉ ሲዘምሩ እኔና እናንተ ያልዘመርንበት አንድ የታሰርንበት ነገር አለ ማለት ነው። ስለዚህ ጌታ ተላልፎ በሚሰጥበት ጊዜ በምንወዳቸው በተካርንበት ጊዜ፣ በችግር በመከራ ጊዜ በኢየሩሳሌም ሁላችንም ልንቆይ እንደሚገባል ያሳያል። ዛሬ ዓለማችን በብዙ ችግርና መከራ ውስጥ የተጠላለፈች ነች። የዘረኝነት ስርዓት፣ የድህነት ስርዓት፣ የበሽታና የወረርሽኝ፣ የስግብግብነት፣ የስልጣን ጥማት፣ የሪዮት ዓለም እስራት የጥርጣሬ የመጥፎ እስራት የገንዘብና የዓለም ፍቶቶች እስራቶች ውስጥ ዓለም ታስራለች። መለኮታዊ ያልሆነ የአመለካከት እስርናና ድንቁርና በእኛ ህይወት ውስጥ እየተገለጠ ይገኛል። በእነዚህ ምክንያት እኛን ከእግዚአብሔር ጋር ያለንን ግንኙነት ስለሻከረ ከጎረቤቶቻችን ጋር፣ ከወዳጆቻችን፣ ከሀገሮቻችን ጋር ሰላም እለን። ስለዚህ ሰላም እንድንፈጥር ከተፈለገ ይሄንን ክርስቶስ መቅረብና መያዝ እንዳለብን ነው። በኢሳይያስ ምዕራፍ 53 ቁጥር 5 ላይ ምን ይላል? በርሱ ቁስል እኛ ተፈወስን ይላል። ሁለንተና ይፈውሳችን ከእርሱ ከመስቀሉ ይመጣልና እንድንፈወስ ተግተን እንጸልይ። የሁሉን ጭራዋ ክብር እንግዲህ የሚመነጨው ከመፈታቷና በእርሱ ላይ ከጌታዋ ጋር በመኖሩ አለ። ጌታ ኢየሱስ ክርስቶስ ራሱ ካልፈታን፣ እርሱን ካልተሸከምን፣ በልባችን ውስጥ የእርሱን መቀመጫ ካልፈጠርን እንዴት የመጣውን መከራና ችግር ልንቋቋምና ልንይዝ እንችላለን? እግዚአብሔር ትሁት ሆኖ ወደ እኛ የቀረበበት ከመስቀል በቀር ሌላ ምንም ነገር አታገኙ። ስለዚህ መስቀል እግዚአብሔር ትሁት ሆኖ ወደ እኛ የቀረበበት ትልቁ ሚስጥሮቻችን ናቸው። ስለዚህ ይህንን ሳምንት ለእኛ ብሎ ታዲያ የደም ላቢያ ላበው ይህ የተቀበለው ፈተና፣ እንዲሁ በሆይታ የተቀበሉት ሰዎች ደግሞ በኋላ ላይ ደግሞ ህማማት ሳምንቱ ሲገቡ የሚክዱት ሰዎች፣ በንብረቱ ላይ የሾመው ባለሟል ንብረቱን የተመኘበት ጊዜ ነው የሚወዳቸው ደቀ መዛሙርት ግራ ተጋብተው የሚክዱበት የሚወደው ወዳጁና ተከታዩ የተባለው ጴጥሮስም ክርስቶስን አሳልፎ የሚሰጥበትና የሚክድበት ሳምንት ውስጥ ነው። ተጠማው ያለበት ጎኑን በጦር የተወጋበት ስለ ኃጢአታችን ሲል ቀራኔው ወርቆ በመስቀል ላይ ስለሞተው ክርስቶስ ይሄንን ልናውጅና ልናገር ዛሬ እዚህ ተገኝተናል። ስለ ኃጢአታችን ሲል ቀራኔው ውሏል። ጌታ ዝቅ ያለበት ጊዜ ነው። ያዳም ልጅ ከፍ ያለበት፣ ሰይጣን የታሰረበት የኃጢአትን በደል በደሙ እግዚአብሔር አምላክ የከፈለበት ጊዜ ነው። የምሕረትና የደህንነት ታሪካችን አሁን ምን ሊያገኝ መታረቅ ወይም ደግሞ ህብረትን በእግዚአብሔር ሊያገኝ አምላክ ደግሞ በቸርነቱ ትሁት ሆና ቀራንዮው ላይ ሊውል የሚዘጋጅበት የነፍሳችን አገልጋዮች ሌሎች የተተኩበት የአሮጌው ቃል ኪዳን እዳሴን አግኝተን ሰውና እግዚአብሔር ወሰን በሌለው ማንነቱ እንዲታረቁ እንግዲህ ይሄንን የምናስብበት ሳምንት ነው። ስለዚህ በዚህ ሳምንት የሕማማቱ ታሪክ እያሰላሰልን በኢየሩሳሌም እንድንቆይ ጋብዛችኋል። ኢየሩሳሌም ላይ እንድንሆን ክርስቶስ ያሳለፋቸውን ክርስቶስ የሰራቸውን መከራዎች ሁሉ እንድናስብ። ስለዚህ የመከራው ታሪክ የመጨረሻ ታሪክ አይደለም። ኢየሩሳሌም ላይ አበቃም ይሄ ታሪክ ነገር ግን ምንድን ነው ስለኛ እኛ ጎልጎልታ ወጥቶ ቀራኔው የዋለው ጌታ በትንሣኤው እንባችንን ያብሳል፣ ሀዘናችንን ያርሳል፣ ደዌያችንን ይፈውሳል። በጨለማ ሙሉ ሥልጣን አግኝተን ሳይሆን በትንሣኤው ሙሉ ብርሃንን የምናገኝበት ነው። ስለዚህ እኛ የስቅለት አርብ የመስቀሉ ስር ሀዘንተኞች ሳነው የትንሣኤ እሁድ ደቀ መዛሙርቶችን ጭምር ነው። ስለዚህ የእኛ የሚያበቃው አርብ ስቅለት ላይ ጭምር አያበቃም። ምናልባት እግዚአብሔር የሰውን ልጅ ከራሱ ጋር ለማስታረቅ አንድ ልጁን ኢየሱስ ክርስቶስን ወደ ዓለም ላከ። ልክ ኢሳያስ በትንቢቱ እንደተናገረው የሰማይ ሠራዊቶች ክብር ለእግዚአብሔር በአርያም እርሱም ለሚወዳቸው ሰዎች በምድር ይሁን ይላል ሉቃስ። ከሐዋርያው ቅዱስ ጳውሎስ ቃል የተነበበልን የእግዚአብሔር ቃል እንዲህ ይላሉ በኤፌሲዮን ሁለት ምዕራፍ ሁለት ቁጥር 14 ላይ ደግሞ እንደተገለጸው የሚለያየውን የጥር ግድግዳ ያፈረሰ ሰላማችን ማን ነው? እርሱ ኢየሱስ ክርስቶስ ነው ይላል እንዲል ቃሉ ሰላማችንና የሰላማችን ምንጭ እርሱ ራሱ ኢየሱስ ክርስቶስ ለዓለም መድን ተደርጎ መጣ። ስሙ ድንቅ መካር ኃያል አምላክ፣ የሰላም አባት፣ የሰላም ልዑል ይባላል ይልናል። በኢሳያስ አንደበት ደግሞ እግዚአብሔር ሲናገር በኢሳያስ ስድስት ላይ እንደ ስሙ ኢየሱስ ክርስቶስ ድልድይ ሆኖ ከእግዚአብሔር ጋር በመስቀሉ ስር ያስታረቀን የሰላም ልውል ነው። ገና ከውልደቱ ጀምሮ ለእረኞች የተገለጠው እግዚአብሔር ክርስቶስ ሰላም ለእናንተ ብሎ ይሁን ያወጀበትን ነገር ታስባለህ። ስለዚህ እርሱ ምን አረግ ካልን በህዝቦች መካከል የሚለያዩትን ይሄ የፆታ የብሔር፣ የዘረኝነት የቀለም፣ የተለያዩ ነገሮችን እግዚአብሔር ምን ሊያደርግ ሊጠግን እና አንድነትን ሊያመጣ የሰላም ልዑል የሆነው ጌታ ክርስቶስ ከተስፋው ርቀው ለነበሩት ለአሕዛብ፣ እንዲሁም ለተስፋው ለቀረቡት ሰዎች ምሕረትን ሊሰብክና ሰላምን ሊሰጥ ወደዚህ ምድር ይመጣል። በደሙ አማካኝነት ወደ እግዚአብሔር መንግሥት መግቢያ በሩን ሁለት አይደለም ካሁን በኋላ አንድ ያደርጉ ከዚህ የሚያልፍና ምን ያደርጋል? የአንድ ቤተሰብ የአንድ ሀገር ሰዎች አድርጎ ይወስዳል ማለት ስለዚህ ይሄ የምናገኘው የክርስቶስ ሰላም በስደትና በመከራ የሚደበዝዝ ሰላም አይደለም። በእጦት በበሽታ እንዲሁም በጦርነት የሚደበዝዝ አይደለም። ይልቁንም በእነዚህ ሁሉ ተግዳሮቶች ውስጥ አጽንቶ የሚያቆመን ብሎም ለአልጫውና ለጨለማው ምድር ብርሃንና ጣፋጭ የሚያደርገን ይሄንን የእግዚአብሔርን የሰላም ስጦታ ተቀብለናል። በዮሐንስ ወንጌል ሰላሜን ተውላችኋል፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰው እንደሚሰጣችሁ አይነት ሰላም አይደለም፣ ብሎ ይናገራል። ስለዚህ ልባችሁ አይጨነቅ አይፍራም። ይህ እንግዲህ ህይወት በእግዚአብሔር መንግሥት ውስጥ በእርሱ ረኝነት ስር የእርሱን ዓላማ እየፈጸመ እንድንኖር የተጠራንበት ሲሆን ነው። ዳዊት በመዝሙሩ ሲናገር በሞት ጥላ ሸበቆ ቢሄድ እንኳን አንተ ስላለምን አለ ሞትን አልፈራም እያለ ዳዊት ይናገራል። የእውነተኛ እረፍታችንና ሰላማችን ምንጭ የእግዚአብሔር አብሮነት እንጂ የቀኑ ችግር አይደለም የእግዚአብሔር ከኛ ጋር መሆን እንጂ ክፋትና ችግሮች አይደሉም፣ እኛ እግዚአብሔርን የሚያስረሱ ። ስለዚህ እንደነዚህ በቀኖች ክፋት መካከል ስንመላለስ ቀዳሚው የምናደርጋቸው ዘመን ብክርስቶስን እየዋጀን በሰላምና በአንድነት እንድንኖር እንጋበዛለን። በተለይ በምንኖርበት በዚህ ወቅት በሀገራችን ብሎም በዓለማችን የሰላም አስፈላጊነት በየሚዲያው ሲተረክና ሲወራ በጣም እንሰማለን። ነገር ግን ምንድነው ይህ የምድራችን ትልቁ ችግር? ከማንኛውም ምጥረትና እጦት በላይ ሰው የያዘው ነገር ምንድን ነው ካልን የመጀመሪያው የእግዚአብሔር እጦት ሳይሆን ሰው በኃጢአት ተበላሽቷል። የዓለማችን መሠረታዊ ችግር ጦርነት፣ በሽታ፣ ድህነትም ጭምር አይደለም። ነገር ግን ምንድን ነው ከእግዚአብሔር ሰውን የለየው ኃጢአት እንደሆነ መገንዘብ ስላቃተ ነው። ስለዚህ እግዚአብሔር ይሄንን ታሪካዊ የሆነውን ነገር ሊያመጣና ለማዳን ሲፈልግ ፖለቲከኛ አላክም፣ ጋዜጠኛ ኢኮኖሚስት አላቅም፣ ሐኪም ሌላ ማንም አላቅም። ነገር ግን ምን ነው አንድ ልጁ ጌታችን ኢየሱስ ክርስቶስን ወደዚህ ምድር ያመጣል። ስለዚህ እግዚአብሔር የሰውን ልጅ ከኃጢአት ነፃ እንዲወጣ እንዲሁም ከእግዚአብሔርና ከሰዎች ጋር ሰላም እንዲያደርግ ለሰው ልጅ መዳን አድርጎ የላከው አዳኛችን የሆነው የሰላም ልዑል ኢየሱስ ክርስቶስ ነው። ክብር ለማን ይሁን? እዚህ በደንብ አርገን እግዚአብሔር እናምስል እግዚአብሔር የተኙትንም ቀሰቀሳችሁ። ጥሩ ነው። ስለዚህ እውነተኛ የሰላም ምንጭ የእግዚአብሔር ቀን እውነተኛ የሰላም አምባሳደር ደግሞ ቤተክርስቲያን ነች ማለት ነው። ስለዚህ ቤተክርስቲያን ይህንን ተገንዝባ ዘላለማዊ የሰላም ልዑል የሆነውን ኢየሱስን ከመቼው ይበልጥ ይልቅ በተግባርና በእምነት ልትሰብክ ዛሬ ትጋበዛለች ማለት ነው። ቤተክርስቲያን ይህንን መገንዘብ አለባት። ቤተክርስቲያን ሲባል ከዚህ በፊት እንደምንለው ጣራና ግድግዳ አይደለም፣ እኔና እናንተ ነው። ስለዚህ ቤተ ክርስቲያን ከመቼውም በላይ ይሄን ልትናገር ይገባል። የኢየሱስ ክርስቶስን የቤዛዎት ሥራ ማዕከል ያላደረገ ሰላም ፍለጋ ነፍስን እንደ ማጉደል ስለሚቆጠር ሰላም የሌለው ህይወት እንግዲህ ክርስቶስን አያም። ስለሆነም ሰላም ሰላም እየተባለ በሚመከርበት፣ በሚጸለይበት፣ በሚዘመርበት በዚህ ወቅት እውነተኛ ሰላም የሆነውን ልውል የሆነውን ጌታ ኢየሱስን የምስራች ወንጌል የውልደቱና የሞቱ እንዲሁም የትንሳኤው አላማ አድርገን እንድንይዝ እንጋበዛለን። በተለይ በዚህ የጨለማና ሁሉን ማጣት ባስቸገረው አለሙ ስንኖር ብርሃንና ጨው መሆናችን ተገልጦ እንግዲህ ሰዎች ወደ ዘላለማዊ ልውል መንግሥት ይፈልሱ ዘንድ የአገልግሎት ትኩረታችን አሁን ሊቃኝ ይገባል። ስለዚህ በፊት የምንሄዳቸው አቅጣጫዎችና ሂደቶች ስህተት ነበሩ፣ አሁን እንድንመለስ እንጋበዛለን። ይህ ደግሞ የሚሆነው ምንድን ነው? የእምነት ስፍራችንን አጥብቀን ስንይዝና ስንኖር የእምነት ሁሉ ልክ አንድ ቦታ አይመጣ። የሚያምን ሰው አንድ ቦታ አይመጣ። እንግዲህ ከብራውያን መጽሐፍ ምዕራፍ 12 ቁጥር አንድ ላይ እነዚያ የሚለያያችሁ ወይም ደግሞ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል እኛ ደግሞ ሸክምን ሁሉ ቶሎ የሚከብደንን ኃጢአት እናቁምና እንተውና ይላል የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትግስት እንሩጥ ብሎ ይናገራል። ስለዚህ የእምነት ስፍራ ላይ ኢየሱስ ሲነሳ የተነሳው በተግባር እንጂ በወሬ አልነበረም። የኖረውን ነው እየሰበከ የነበረው ማለት ነው። ስለዚህ የእምነት ትልቅነት በሕይወታችን መሰልጠኑን የምናውቀው እግዚአብሔር በከፍተኛ ሁኔታ ለማየት እምነታችን ወይም ደግሞ በእምነታችን ጸንተን ስንኖር ነው። ለዚህም ጥሩ ምሳሌ የሚሆነን ትንቢተ ዳንኤል ላይ የምናገኙት እነዛ ሶስት ሰዎችን እናገኛለን። እነማን ናቸው? ካልን እነ ሲራቅ፣ ሚሳቅ ና አብድናጎብ ናቸው። ምናልባት ዳንኤል ምናረገ ለንጉሱ እንዲሰገድ ከፍታው ትልቅ የሆነ በጎንም ስፋቱ ትልቅ የሆነ የወርቅ እስታቸ አሰርቶ ከዛ በኋላ ሰዎች ሲዘምሩ እንዲሰገድላቸው እንዲሰድ ሲያደርጉት ምናሉ ከዛ ውስጥ በምርኮ የመጡት ባቢሎን የመጡት እነ ሚስራቅ የዳንኤል ጓደኞች ሶስቱ ምንድን ነው ያደረጉት? የመጀመሪያው ነገር እኛ ለዚህ አንስድ። ምክንያቱም ምንድ ነው እግዚአብሔር የሚያድን የሚፈውስ አምላክ ነው። ስለዚህ እምነታቸውን በተግባር ያዋሉበት ሰዎች ናቸው። እነዚህ ሰዎች ምን ገብቷቸዋል ካልን የኢያሱን መጽሐፍ በደንብ አንብበዋል። እኛ ምናለን? እኛ እግዚአብሔርን ምናለን? እኔና ቤቴ እግዚአብሔርን እናመልካለን፣ እናንተስ ማንን ታመልካላችሁ? የሚሉትን ነገሮች ተገንዝበው እግዚአብሔርን አጥብቀው ይዘው የሄዱ ሰዎች ናቸው። ስለዚህ መዳን የሆነላቸው በሳት እቶን ውስጥ ተጥለው እንኳን የተረፉ ሰዎች እነዚህ የእምነት አባቶች በዙሪያችን ዛሬም ለእናንተ አሉንና። ስለዚህ እግዚአብሔር አምላክ የነዚህ የቅዱሳን ሕይወት መኖር የምንችልበትን ጸጋ እንዲያበዛልን እና እንዲሁም ደግሞ የሰማነውን ቃል እግዚአብሔር ለመልካም እንዲያደርግልን እየተመኘው ይህ የምናከብረውን ሆሳዕና በዓል ለሁላችንም እግዚአብሔር ለሀገራችን ለሕዝባችን ሁሉ ሰላም እንዲያመጣ የጸለይን እንኳን ለሆሳዕና በዓል በድጋሚ አደረሳችሁ።